ዛሬ እስከ ዛሬ ባወቅኩት በቃ ብዬ በጣም የቆጨኝ ማለት ነው፣ በጣም በጣም የቆጨኝ እና ለእናንተ ላስተዋውቃችሁ የመጣሁት በጣም የሚገርም ሶፍትዌር ነው። በጣም ትወዱታላችሁ። እስከ ዛሬ ባለማወቅ በጣም ቆጭቶኛል። በተለይ ማለት ነው የእናንተን ኮምፒውተር አንድ ሰው ከሩቅ ቦታውን በሪሞት እንዲያንቀሳቀሰው እንዲያዘው፣ የምትፈልጉትን ነገር እንዲሰራላችሁ ዞም ላይ ሊሆን ይችላል፣ ወይም ደግሞ ቦላይ እየተማራችሁ ሊሆን ይችላል። በኮሚኒቲ በቲም አንድ ሊሆናችሁ በምሰሩበት ሰዓት ደግሞ በጣም ጠቃሚና በጣም አስፈላጊ ነው። ይሄ ደግሞ ስሙ ኤኒዲስክ ይባላል። ኤኒዲስክ ማለት ነው አንድ ሰው የእናንተን ኮምፒውተር ካለበት ቦታ ሆነው በራሱ ኮምፒውተር የእናንተን ማውስ የተጠቀመ እናንተ ኮምፒውተር ላይ ማንኛውንም የምታዙትን ማንኛውንም ይፈልገው መስራት እናንተን ማገዝ ይችላል ማለት ነው እና በጣም የሚወደድኩት እስከዚያ የተጠቀም አለቅም እና ከተጠቀምኩበት ቀን ጀምሮ ማለት ነው። ሌላ ቦታ ሆኖ በአጋጣሚ ያወቅኩት ጓደኞች ጋሁን በመማርበት ሰዓት ኦንላይን ለሆነ የምንሰራቸው ስራዎች ነበሩ እና እነሱ ከሌላ ቦታ ሆኖ የኔን ኮምፒተር የኔ ላፕቶፕ ለማዘዝ ሲፈልጉ ለማዘዝ ሲፈልጉ በዛ ሰዓት ነው ማለት ነው የንቦርኩት፣ እና ይህን አፕሊኬሽን ይሄን ሶፍትዌር አውረዳችሁ ትጠቀሙት። በጣም በጣም ትደሰቱበታላችሁ፣ በጣም ታመሰግኑኝ። ያላችሁ ማሳያችሁ እንዴት አድርገ እንደምናወርድ ነው። በጣም ቀላል ነው። አወራረቡን እናሳያችኋለሁ፣ ዳውሎድ እንዴት እንደምታደርጉ ከዛ በኋላ ደግሞ ዳውሎድ ስታደርጉ የራሳችሁን አይዲ ይሰጣችኋል እዛ በኋላ ሌላ ሰው እንዴት ጋብዛችሁ ደግሞ የሌላ ሰው ጋር እንዴት እንደምትጠቀሙ የእናንተን ኮምፒውተር ሼር አድርጋችሁ እናንተ ደሞ ቤታችሁ ቁጭ ብላችሁ የሌላ ሰው መስራት የምትፈልጉት ሰው ማገዝ የምትፈልጉት ሰው ልጆቻችሁ ሊሆኑ ይችላሉ። ታስተምሯችሁ የምትፈልጉት ነገር ካለ ምናልባት ጊዜ ካላችሁ ስራ ቦታችሁ ላይሆናችሁ ይችላል። የልጆቻችሁን ኮምፒውተር ሼር አድርጋችሁ መስራት ማገዝ መታየት ትችላላችሁ ማለት ነው። ስለዚህ ወደ አወራረዱ ሚድና እስከ መጨረሻ ድረስ ተከታተሉኝ። አዜብ እባላለሁ። ስለመጣችሁ ደስ ብሎኛል። እዚህ ቻናል እንግዲህ ብዙ ከለቀኩኝ በጣም ቆይቻለሁ። ይቅርታ አድርግልኝ፣ በፊት ተመልካቾች ደግሞ ማለት ነው። ከዚህ በኋላ በየቀኑ ለመምጣት ቃል እገባለሁ ማለት ነው። እንደ ሁል ጊዜው አስተማሪና ጠቃሚ የሆኑ ልጆችን ይ ወደ እናንተ እመጣለሁ። ወደ አወራረዱ ሚድ እስኪ ተከታተሉኝ ወደ ፒሲያችን ሄደን ስናወርድ ከዛ እንዴት እንደምንጠቀሙ አጠቃቀሙ ምናምን እናያለን ማለት ነው። አብረን ወደዛው እንሂድ። እሺ፣ የመጀመሪያው ስቴፕ ምንድን ነው? ወደ ማንኛውም ብራውዘር እንሄድና የምንፈልገው ብራውዘር ላይ እንጽፋለን ማለት ነው። ስሙን ኤኒ ዲስክ ብለን እንጽፍና ዳውንሎድ እናደርገዋለን ማለት ነው። አያችሁት? እኔ እዚህ ጋር አውርቼዋለሁ። እናንተ ግን በክሮብ ነው ብዙ ጊዜ የምጠቀመው። እሱ ለሄዳችሁ ዳውንሎድ ታርጉት አላችሁ። ይህን ይመስላል፣ ፍሪ ነው። ዳውንሎድ አርጋችሁ ሲጨርሱ ይህን ይመስላል ማለት ነው ሶፍትዌሩ። ሁለተኛ ላይ የምታደርጉት ምንድነው፣ ልክ ዳውንሎድ አርጎ ሲጨርስ እንደዚህ አይነት ኢንተርፌስ ሲከፍትላችኋል። ልክ እንደዚህ ሲከፍት ዘጠኝ ዲጂት ኮድ ይሰጣችኋል ማለት ነው። ያ ዲጂት ዘጠኝ ዲጂት ኮድ ለእናንተና ሼር ለምታደረጓቸው ሰዎች እስክሪናችሁን ሼር ለምታደረጓቸው ሰዎች የምትልኩት ነው ማለት ነው። ያም ሰው እዛ ቦታ ዳውንሎድ ሲያደርግ ማለት ነው እንደ እናንተ ኮድ ይኖረዋል ማለት ነው። ከዛ በኋላ ሶስተኛ ላይ የምታደረጉት ምንድነው? ኮኔክት ማድረግ የፈለጋችሁ ሰው ጋር ማለት ነው እንደናንተ አይነት ኤኒ ዲስክ ያለው ሰው ጋር አድራሻችሁን ኮኔክት ታረጉት በዚህ ቁጥር ማለት ነው። እነዛም ደግሞ ወይንም ደግሞ የነዛ ሰዎች ኮድ አለ እነሱን ደግሞ ኮኔክት ያደረጉታል ማለት ነው። አሁን እኛ እኛ ስለሆነ ኮኔክት የምናደርገው እኛ ኢንቫይት እናደርጋቸዋለን ማለት ነው። አራተኛ ላይ የምናደረገው ኮኔክት ካደረግ ነው በኋላ እነሱ በዛ በኩል ያለ ሰዎች ግዴታ አክሴፕት ማድረግ አለባቸው ማለት ነው። አክሴፕት ካላደረጉት አይሰራም። በዚህ አጋጣሚ አንድ ነገራችሁ ፈልገው ምንድነው የማታውቁት ኮድ ከሆነ አክሴፕት እንዳታደረጉ ማለት ነው። ምክንያቱም እነዛ ሰዎች የእናንተን ኮምፒውተር የእናንተን ሪሞት ኮምፒተራችሁን ማለት አክሰስ ማድረግ ስለሚችሉ ማለት ነው። ስለዚህ የማታውቁት ከሆነ ነው ብለው ይህ ትክክል ነው። እናም ለምታውቁት ሰው ከሆነ እንደዚህ ኮዳቾች መደራት ትችላላችሁ ማለት በአምስተኛ ደረጃ የምታደረጉት ያንን ሼር ካረጋችሁ በኋላ በቃ መጠቀም ይችላሉ፣ ማለት እነዛ ሰዎች መጥተው የእናንተ ኮምፒውተር ላይ የእናንተ ላፕቶፕ ላይ የሚፈልጉትን ነገር መጠቀም ይችላሉ ማለት ነው። እና እንደዚህ በጣም ቀላል ነው። በጣም ወደድኩት እኔ፣ እና በእርግጠኝነት ትወዱታላችሁ። ደግሞ እየጠቀማችኋ ተጠቀሙበት በማንኛውም ሰዓት ለኮምፒዩተር የሌላቸውም ሰዎች ሊሆኑ ይችላሉ፣ ያላቸውም ሰዎች ሊሆን ይችላሉ። የሌላቸው ደግሞ ሰዎች ከሆኑ አጠገባቸው ያለው ሰው ካለ ማለት ነው፣ እዛ ሆነው በነዛ ሰዎች ኮኔክት አርገው እንዲጠቀሙ ማድረግ ትችላላችሁ ማለት ነው። ለዛሬ አመጣውላችሁ ቪዲዮ የሆነው ኮድዳችሁት ላይክ እና ሼፕ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ሆንላቸው። እስከዛው ድረስ ባይ ባይ።